እኔ ያስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው። እኔ ያስጥልን እንደምን ዋላችሁ ክቡራን ተመልካቾቻችን፣ ይህ ባላገሩ ዜና ነው። ለሰዓቱ ያዝናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ገነዘው ዲያብሪያችሁ ቆያለሁ። አንኳር ዜናዎችን በቅድሚያ ኢትዮጵያ ከአሜሪካ የቀረበላትን አዲሱን የ10 ፐርሰንት የታሪፍ ጭማሪ ተቀበለች። ኢትዮጵያ ውስጥ በአንድ ዓመት ጊዜ ውስጥ ብቻ 43 ጋዜጠኞች ተይዘው ለእስር ለአፈናና መዳረጋቸውን በጋዜጠኞች ደህንነት ላይ የሚሰራው የኢንተርናሽናል ሚዲያ ሳፖርት ጥናት አመለከተ። የሱዳን ፕሬዝዳንት የፈጥኖ ደራሽ ኃይሉ ትጥቅ ካልፈታ ውጊያው ይቀጥላል አሉ። ወደ ቀዳሚው ዜና አልፋለሁ። ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር ተቀበለች ትራምፕ በአለም አቀፍ ንግድ ላይ አዲስ ታሪፍ ሲጥሉ ኢትዮጵያ አስር በመቶ ታሪፍ ተጥሎባታል የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአለም አቀፍ ንግድ ላይ አዲስ የታሪፍ እርምጃ ወሰዱ ሮብለት በዋይት ሀውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖች መጣላቸውን አስታውቀዋል ትራምፕ እንደገለጹት ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ነው ሀገራት ላይ በጣሉ ታሪፍ ከ10 እስከ 49 ፐርሰንት የሚደ እርስ ሲሆን ኢትዮጵያ አስር ፐርሰንት ታሪፍ ተጥሎባታል። አሜሪካ የንግድ ጉድለቷን ለመቀነስና የአሜሪካን ኢኮኖሚ ለመጠበቅ ይህ እርምጃ እንደወሰደች የገለጹት ፕሬዝዳንቱ ከሀያ በላይ ሀገራት የታሪፍ ጭማሪ የተደረገ ሲሆን ኢትዮጵያም ከእነዚህ ሀገራት አንዷ መሆኗ ተዘግቧል። ኢትዮጵያ ከአሜሪካ የቀረብላትን አዲሱን የታሪፍ አወቃቀር ተቀብላለች። ኢትዮጵያ ከአሜሪካ የቀረብላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል አስታውቃለች። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ አስር ፐርሰንት ብቻ በማድረግ ተወዳጅነታቸውን ያሳድጋል ብለዋል። መንግስት ይህ ውሳኔ በሁለት ሀገራት መካከል ያለውን የንግድ ግንኙነት ለማጠናከር እና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑን ገልጿል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ለአንድ ዓመት እንዲያስተምሩ የሚያስገድድ አሰራር ተግባራዊ ለማድረግ ማቀዱን ይፋ አደረገ። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ ም ጀምሮ ስራ ላይ እንደሚውል ታቅዷል። የትምህርት ሚኒስትር ብርሃኑ ነጋ በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሰራሩ በሀገሪቱ ያለውን የመምህራን እጥረት እንደሚቀርፍ አስረድተዋል። በሀገሪቱ መቶ ሺህ የሚደርስ የመምህራን እጥረት መኖሩን በተደረገ ግምገማ መታወቁንም ተናግረዋል። በአሰራሩ መሰረት በአራት ዓመት የሚመረቅ ተማሪ ሶስት ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ አመት የማስተመር አገልግሎት ከሰጠ በኋላ እንደሚመረቅም ገልጸዋል። ሙያው ላይ የሚታየውን ክፍተት ለማስተካከል መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸው፣ የኑሮ ውደቱንም እንዲቋቋሙ ለማድረግ የመምህራን ባንክ ለማቋቋምም ታቅዷል። ከማዕድን የውጭ ንግድ ከአንድ ነጥብ ስምንት ቢሊየን ዶላር በላይ ገቢ ተገኘ። ባለፉት ስምንት ወራት ከማዕድን ውጭ ንግድ ከአንድ ነጥብ ስምንት ቢሊዮን ዶላር ገቢ መገኘቱን የማዕድን ሚኒስትር አስታወቀ። ለውጭ ገበያ እንደቀረቡ ለውጭ ገበያ እየቀረቡ ካሉ ማዕድናት ወርቅ ትልቁን ድርሻ እንደሚስጠቅሰው ባለፉት ስምንት ወራት ሀያ ሁለት ነጥብ አምስት ቶን ወርቅ ለውጭ ገበያ መቅረቡን ጠቁመዋል። ይህ የተገለጸው የማዕድን ሚኒስትር የሁለት ሺ አስራ ሰባት ዓ.ም የስምንት ወሩ የስራ አፈጻጸም ሪፖርት ትናንት መጋቢት ሀያ አራት ቀን ሁለት ሺ አስራ ሰባት ዓ.ም ለሕዝብ ተወካዮች ምክር ቤት ለኢንዱስትሪና ማዕድን ጉዳይ ቋሚ ኮሚቴ ባቀረበበት ወቅት ነው። ሪፖርቱን ያቀረቡት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በስምንት ወራት ውስጥ ስድስት ቶን ወርቅ ለውጭ ገበያ ለማቅረብ ታቅዶ እንደነበር ጠቅሰው 22.5 ቶን ወርቅ ማቅረብ መቻሉን ገልጸዋል። አክለውም ከተመረተው ወርቅ ዘጠና አምስት በመቶ የሚሆነው በባህላዊ መንገድ የተመረተ መሆኑን ገልጸው ለውጭ ገበያ እየቀረበ ያለው የወርቅ ምርት በዚሁ ከቀጠለ በጀት ዓመቱ መጨረሻ ሰላሳ ሶስት ቶን ወርቅ ማቅረብ እንደሚያስችል አመልክተዋል። ይህ ኢትዮጵያን ከፍተኛ ወርቅ ለውጭ ለውጪ ከሚያቀርቡ የአፍሪካ ሀገራት ተርታ የሚያሰልፋት መሆኑን ተመልክቷል። ኢትዮጵያ ውስጥ በአንድ አመት ጊዜ ውስጥ ብቻ አርባ ሶስት ጋዜጠኞች ተይዘው ለእስርና ለአፈና መዳረጋቸውን በጋዜጠኞች ደህንነት ላይ የሚሰራው የኢንተርናሽናል ሚዲያ ሳፖርት ጥናት አመለከተም። ኢትዮጵያ ውስጥ የቀጠሉ ግጭቶች ጋዜጠኞችን ከመንግስትም ከታጣቂዎችም ለሚቃጣ እስር፣ እገታ፣ ማስፈራረፍና ማዋከብ እና ጥቃት ተጋላጭ አድርጓቸዋል ብሏል። ኢትዮጵያ ውስጥ በአንድ አመት ጊዜ ውስጥ ብቻ አርባ ሶስት ጋዜጠኞች ተይዘው ለእስርና ለአፈና መደረጋቸውን ደህንነት ላይ የሚሰራው የኢንተርናሽናል ሚዲያ ሳፖርት ጥናት ታመለከተም የደርሰ ጥናቱ ለአንድ አመት ያህል ከታህሳስ ሀያ ሁለት ቀን ሁለት ሺ አስራ ስድስት አመተ ምህረት እስከ ታህሳስ ሀያ ሁለት ሁለት ሺ አስራ ሰባት አመተ ምህረት ማድረጉንም አለም አቀፍ ድርጅቱ ጠቅሷል። ዋና መቀመጫው ዴንማርክ የሆነው አዲስ አበባ ውስጥ ጽሕፈት ቤት ያለው ይህ ድርጅት ኢትዮጵያ ውስጥ የቀጠሉ ግጭቶች ጋዜጠኞችን ከመንግስትም ከታጣቂዎችም ለሚቀጣ እስር፣ እገታ፣ ማስፈራራት፣ ማዋከብ እና ጥቃት ተጋላጭ አድርጓቸዋል ብሏል። ብሔራዊ ደህንነት እና ብሔራዊ ጥቅም ጋዜጠኞችን ከስራቸው እንዲቆጠቡ ግጭቶችንም ከመዘገብ ራሳቸውን እንዲያቅቡ እንደ ማስፈራሪያ እያገለገሉ መሆኑን ድርጅቱ ባሰራጨው የጥናት ውጤት ላይ አመልክቷል። እንደ የጥናት ውጤት በጋዜጠኞች ላይ በተደረጉ ተደጋጋሚ ጥቃቶች የፈጠረው የፍርሃት ስሜት ብዙሃን መገናኛዎች ግጭቶች እንዳይዘግቡ አድርጓል። ይህ የጋዜጠኞች ግጭቶችን አለመዘገብ በከፊልም ቢሆን የጋዜጠኞችን ተጋራጭነት እንዲቀንስ አስተዋጽኦ አድርጓል ተብሏል። ይህ ማለት ግን በብዙኃን መገናኛዎች የይዘት ልዩነት እና የሕዝብ ድምጽ ላይ አሉታዊ ተጽዕኖ አላደረሰም ማለት እንዳልሆነ ተመላክቷል። የሱዳን ፕሬዝዳንት የፈጥኖ ደራሽ ኃይሉ ትጥቅ ካልፈታ ውጊያው ይቀጥላል አሉ። ለሁለት ዓመት ግድም መዘለቀው የሱዳን የእርስ በእርስ ጦርነት ካርቱም ተቆጣጥሮ የቆየው የሱዳን ፈጥኖ ደራሽ ጦር ከሰሞኑ በዋና ከተማይቱ ተደጋጋሚ ሽንፈት እየደረሰበት ነው የሚሉ መረጃዎች እየወጡ ነው። የሱዳን ዋና ከተማ ካርቱሙን ሙሉ ለሙሉ መቆጣጠሩን የገለጠው የሱዳን ጦር ሰራዊት የፈጥኖ ደራሽ ኃይሉ ትጥቅ እስካልፈታ ድረስ ውጊያው እንደሚቀጥል አሳውቋል። የፈጥኖ ደራሽ መሪ ጀነራል ሙሀመድ ሐምዳን ዳጋሉ በቅጥር ስማቸው ሄሜዲቲ ጦራቸው ከካርቱም ተጠቅልሎ መውጣቱን እሁድ ዕለት አረጋግጠዋል። የሱዳን ጠቅላይ ኤታማዦር ሹም ጀነራል አብደል ፈታል ቡርሃን የሱዳን ጦር ሰራዊት በጦርነቱ የሚያከትመው ፈጥኖ ደራሹ ኃይሉ ትጥቅ ፈትቶ እጅ እስከሰጠ ድረስ ብቻ ነው ብለዋል። ያም እውን እስኪሆን ድረስ ጦራቸው ፈጥኖ ደራሹን ኃይሉ መውጋቱ እንደሚቀጥል ዝተዋል። ከዋና ከተማይቱ የተባረረው የፈጥኖ ደራሽ ኃይሉ ከሚቆጣጠራቸው ቦታዎች ከጦር ሰራዊት ጋር ውጊያ መቀጠሉንና ወታደሮቹን መግደሉን አሳውቋል። ደቡብ ኮርዶፋን ግዛት ውስጥ በሚገኘው ክሆር አልዳሊብ ክልል ውስጥ ከአስር በላይ የሱዳን ጦር ሰራዊት ወታደሮችን መግደሉን ፈጥኖ ደራሽ ኃይሉ ሰኛ ዕለት ገልጧል። እነስጥልን አድማች ተመልካቾቻችን ይህ ባላገሩ ዜና ነው።